አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና እንዲሁም ደግሞ በልካም ስለምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የተታዩት አምስት ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ እንትራንዳችሁ ሰባችሁ ነገር። ነቢይ እጅ ጩፋ ከአዱናይ ጋር ያደረገው ንግግር እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገርያ ሆኗል። እጅ ጩፋም ለአዱናይ ሰግጠህ ረግጠህ አልሰማም ብለ ግብህ ምታ የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ተብሎ ሱሪያ ውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም። አዶናይ ሀገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ያያል። መንግስት የራሱ ህግ አለው። የሀገርን ድህነት ደህንነት እስካልነካ ድረስ የፈለግከውን መስራት ትችላለ በማለት ነቢይ እዩ ጩፋ አዶናይም መክሮታል። ይህም ምክሩ እንግዲህ በይሳ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ከጠፋው ሰሞኑ ከጠፋው ድንገት ድንገት ድንገት ከጠፋው በቃ ሸቤ ከተው ነው። ምክንያቱም ይኸውላችሁ 12 ሰው ሊስት ውስጥ አለ። 12 ሰው ከ12 ውስጥ አንተ እና መሆን አለ አላችሁበት ተብሎ ስለተነገረኝ ነው። እኔ እና መሆን አለነበት ግን እኔን የሚፈልጉኝ እኔን ይመስለኛል። ዝም ብዬ ሳሰቡ ጀርበዬ ይነግረኛል። ምክንያቱም መሆን ሀይስት ፕሮፋይል ካላቸው ሰዎች ጋር ይሄ ሀይ ፕሮፋይል ካላቸው ሰዎች ጋር ኔትወርክ አለው፣ እኔ የለኝም። ገብቷቸዋል። አዶናይ ታሰረ ምን አርጉ የጥናጃ መንግስትን። በስመ አብ ወልድ መንፈስ ቅዱስ ያገኘ ነው እንዲህ የሚያዝነው አሁንን የገረመኝ እነ ጆሲን እነ ምናምንን ልብስ መጥፎ ልብስ ለትውልድ የማያስተምር ነው ምናምን ብሎ ታስረው ያሉትኝ አሁን እነሱን እና ለምን ባዶ ራቁትን ሄድ ያለው የተቸገረውን ድሃን ባህላችን አይደለም ብላችሁ አታስሯቸውም። እንዴ ባዶ እግሩ ሄድ ያለውን ሰውዬ ባህላችን አይደለም ብላችሁ ለምን አታስሩትም? ጥናሽ የሆነ መንግስት ደግሞ ኧረ በፈጣሪ ስም አንተን ከዚህ የአፍሪካ ምድር ላይ በእንቁሮ የሚያስወጣ ታጣ ጀዝባ ከምሬምኮን ማርያም ንግሩሚ የጆሲን የእንትናን እንትናን

ነገሮች ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው። አለባበሳቸው እንደዚህ ነው። ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም ማ ቲክታክ አዋርድ የተዋረደ ነው። ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው፣ የእኛን ህዝብ ማስደሰት አይችልም ብራታ የእኛን ህዝብ ማስደሰት በፍጹም አይቻልም፣ ኢምፓስቦ የእኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሏል ነበር። እስቲ ንገሩኝ። እያንዳንዱ ወጥቶ መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ እያላችሁ ስትሳደቡ አለበር ነበር ነበረ ነበራችሁ አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ አልነበር እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምፅ ሰምቶ፣ ቆይ አስሬ ምርመራ አረግባቸዋለሁ ሲል አረባለው። መንግስት እኮ ማለት ይላል። የእኛ ህዝብን ማስደሰት አይቻልም። መንግስት ህዝብን አትስማ የምትፈልገውን እርምጃ እኔው ሰማንያ ፐርሰንት ከመንግስት ጋር ጉጅዬ እኔም ብዬ ያለው እንግዲህ፣ ሶሻል ሚዲያ ላይ ሰምተናል። ህዝቡ በሁለት ተከፍሏል። እኔ አልደድብም አልሰግጥም ከሚሉኝ ነው። ብዙ የሃይማኖት አባቶች አንደድብም አንሰግጥም ብልግና ነው አለባበሳቸው ብልግና ያለበት ነው። የተወሰኑትን ጠርቶ ህዝብ ብለዋል ብለናል አስተያየት የተሰጠባቸው ሰዎች አሉ። አሉ አስተያየት የተሰጠባቸው ይህን የተሰጠውን ህዝብ መንግስታዊ ኦኬ ነዋት። ህዝቡ ምናልባት ፖይንት አለው ህዝቡ ምናለው? የተናገረው ንግግር ትክክለኛል። ስለዚህ ህዝብ ያለውን እንወስዳለን ብሎ እናጣራ ምርመራ እናደርጋለን ሲል ተመልሳችሁ ደግሞ አቤት ቤት ቤት ብላል። ይሄ ነው የኛ ህዝብ ማስደሰታቸል አትችልም። ማስደሰት ማንንም አታስደስትም። ስለዚህ መንግስት ምን ወርቅ ቢያነጠፍ ኢትዮጵያ ላይ ፋንድያ ነው የሚለው ራሳችሁ፣ ብላችሁ ራሳችሁ እነዚህ ትውልድን ያበላሻል ብላችሁ መልሳችሁ ግን መንግስትን የምትወቅሱ ሰዎች በሰላም ምንድን ነው የምታጨሱት? ምንድን ነው የምታጨሱት?